ሰላም ጤና ይስጥልኝ። እንደወትሮ ሁሉ ዛሬም የተለየ አንድ የጥንታዊ ግሪክ ፈላስፋ አስተዋውቃችኋለሁ። ስሙ ፓይታጎረስ ይባላል። በቅድመ ሶቅራጥስ ፍልስፍና ከተመሰረቱ ሁለት ትላልቅ የፍልስፍና ባህሎች የአንደኛው መስራች ነው። የመጀመሪያው ቀደም ብሎ የያየነው ነው። የታሊስ ከፊዚክስ እና ቁስ አካላዊ ጋር የሚመሳሰለው ተፈጥራዊ ፍልስፍና መስመር ነው። በዚህ መስመር አናግዛ ማይንደር አናግዛ ሚነስ አሉ። ወደ መጨረሻ አካባቢ አናግዛ ጎረስ አቶሚስቶች የሚባሉት እነዚህ እስከ ስለ አተም የሚፈላሰፉ አሉ። በዚህ የዚህ መስመር አስቀጣይ ተደርገው ነው የሚወሰዱት። ይህ መስመር እስከ አርስቶትል ድረስ የሚቀጥል ከዛም አልፎ ዛሬ ላይ የፊዚክስ የሆነው የፍልስፍና መስመር ነው። የማሌትሳያን ፍልስፍና የጀመሩት ማለት ነው። ሁለተኛው ፓይታጎረስ የመሰረተው ምናባ የሆኑ ግን ሂሳብና ጂኦሜትሪን ቁጥሮችን፣ ምልክቶች ላይ መሰረት የሚያደርገው ፍልስፍና ነው። ከሃይማኖት ጋር ያያዛል ሚስቲካል የሆነ ፍልስፍና ነው። ይህ ፕሌቶ ጋር ታድሶ እስከ ዛሬም ድረስ በተለያየ መልኩ የቀጠለው ነው። በተለይ ከስናና ስልምና ከዚህ አስተሳሰብ ጋር የሚዛምር ነገር እንዳላቸው ወቅቱ በዘርፉ ላይ የተሰማሩ ምሁራን ይናገራሉ። ስለዚህ ፓይታጎረስ የዚህ የሁለተኛው ፍልስፍና መሰረት መስራች ነው። ፓይታጎረስ የተወለደው ከክርስቶስ ልደት በፊት ሰባ ምዕተ ዓመት ሳሞስ ተብላ በምትጠራ በአዮንያ ግዛት የምትገኝ ጥንታዊ ግሪክ ደሴት ነው። እንደ ማንኛውም ጥንታዊ ፈላስፋ የፓይታጎረስም የልጅነት ሕይወት እምብዛም አይታወቅም። በስፋት የሚታወቁለት ግን ከወጣትነቱ ጅማሬ አንስቶ እስከ ጎልማሳነቱ ያሳለፈው የስደት ሕይወት ነው። በፓይታጎረስ ዘመን አገሩ ሳሞስ ፖሊክራትስ በሚባል ንጉሥ ይተዳደር ነበር። አንዳንድ መረጃዎች ላይ ፓይታጎረስ ከዚህ ንጉሥ ጋር የፖለቲካ ቅራኔ ውስጥ እንደገባና ለመሰደድ ምክንያት እንደሆነው የሚናገር መረጃ አለ። ይህንን መረጃ የሚቃወሙ ደግሞ በሁለቱ መካከል የነበረው ግንኙነት በአብዛኛው የሚያመዝነው የወዳጅነት መልካም ግንኙነት እንደነበረ ነው። ይሄኛው የተጠናከረ ማስረጃ ያለው ይመስላል። ከፓይታጎረስ የፍልስፍና ህይወት የግብፅና የባቡልን ስደት ህይወት አለማንሳት አይቻልም። ይህንን ያድል ደግሞ ያመቻቸለት ወዳጁ ንጉስ ፖሊክራተስ የገነባው ዲፕሎማሲ መስመር ነው ይባላል። ይሄ ዲፕሎማሲ መስመር እንግዲህ ከግብፅና ከባቢሎን ጋር የገነባው ነው ማለት ነው። ታሪኩ የተለያዩ ግንኙነት እንዳለው ያሳያል። ፓይታጎረስ በግብፅና በባቢሎን ሰፋ ያለ ትምህርት ቆይታ ነበረው። ይሄ ስደት ሳይሆን ስኮላርሽፕ ነው ማለት ይቻላል። ከግብፅና ባቢሎን ትምህርት ቀስሞ ወደ ሀገሩ ሳሞስ ተሞልሶ የነበረ ቢሆንም በሳሞስ በተፈጠረ የፖለቲካ አለመረጋጋት ወዳጁ ንጉሥ ፖላክሪተስ ሞቶ ስለነበረ አገሮ ሳሞ ስለ ፓይታጎረስ ህይወት ምቹ ሆነ አልተገኘችም። በዚህ የተነሳ እንግዲህ ክሮቶን ተብለው እንደምትታወቅ ቦታ ተሰደደ። እዚህ ቦታ እንግዲህ የፈላስፋ ህይወቱ የጀመረው ማለት ይቻላል። የፓይታጎረስ የክሮቶን ህይወት በአብዛኛው ጥሩ ነው ማለት ይቻላል። ፓይታጎረስ በክሮቶን የፍልስፍና ህይወቱ እንደ አስተማሪ የሚያዩት ተማሪዎች ብቻ ሳይሆን እንደ ነብይ የሚቆጥሩት ብዙ ተከታዮችን ማፍራቻ አለ። እየሰፋ ሲመጣም ፓይታጎረስ እንደ ነቢይም እንደ ፍልስፍና አስተማሪም ያደረገውን የፓይታጎረስ ማህበረሰብ መሰረተ። ፓይታጎረስ በኮረቶ ነው የመሰረተው። አካዳሚ የፍልስፍና ትምህርት ቤት ብቻ አልነበረም። በእርግጥ በአንድ በኩል ከታየ የፍልስፍና ትምህርት የሚሰጥበት ከፍተኛ ትምህርት እንደዛሬው ኮሌጅ እና ዩኒቨርሲቲ ማለት ነው አይነት ነው። በሌላ በኩል ከታየ ደግሞ ሃይማኖታዊ ህይወት የሚመራበት የሃይማኖት ገዳም ጭምር ነው። በመጀመሪያ አካዳሚው ላይ ትምህርት ተቋም እንደ ትምህርት ተቋም ሲወሰድ በዘመናዊ አጠራር ኮሌጅ እና ዩኒቨርሲቲ አይነት ትምህርት ይሰጥበታል። በኋላ ደግሞ በሌላ መልኩ ደግሞ የራሳቸውን የሃይማኖት ዶክትሪን ያላቸው ምዕመናን ስርዓተ አምልኮ የሚፈጽምበት ሃይማኖታዊ ተቋም ወይም ገዳም ጋር የሚመሳሰል ነው። በተመሳሳይ የፓይታጎረሳውያን ማህበረሰብ አባላትም ተማሪና ተከታዮች በሚል በሁለት ተከፍለው ሊታዩ ይችላሉ። የመጀመሪያዎቹ ፓይታጎረስን በቀጥታ በማግኘት ከራሱ ትምህርት የሚቀስሙ ተማሪዎች ናቸው። ሁለተኞቹ በተዘዋዋሪ ስለ ፓይታጎረስ ፍልስፍና በሰሚ ሰሚ የሚያውቁ ተከታዮቹ ናቸው። በዘመናዊ አጠራር ሲወሰድ እንግዲህ የሁለቱ ልዩነት ተማሪና ደቀ መዝሙር ወይም ተከታይ እንደማለት ነው። ይህ የፓይታጎረስ ስብስብ ከማህበረሰብ አልፎ የፖለቲካ አደረጃጀት ገጽታ ያለው ነው። በዚህ የተነሳ የፓይታጎረስ ማህበረሰብ ስለ ለፓይታጎረስ ሌላ መዘዝ ይዞ መምጣቱ አልቀረም። በዚህም በመጥፎ ገጽታው በክሮቶን የተስፋፋው የፓይታጎረሳውያን ሃይማኖት በወቅቱ ለነበሩ የፖለቲካ ሽሙኞች አሳሳቢ ሆኖ እየተገኘ መጣ። ክሮቶን ላይ መሰረቱን የጣለው የፓይታጎረስ ሃይማኖት ወደ ሌሎች የግር ግዛት ወደ ሆኑ የጣሊያን ከተማዎች መስፋፋት ጀመረ። በሲሲሊ ብዙ ተከታዮችን በማፍራት እስከ ሮም ድረስ ተሰራጨ። ይህ ደግሞ ፓይታጎረስን የገዢዎችን ትኩረት እንዲስብና ፖለቲከኞች ጥርስ ውስጥ እንዲገባ አደረገው። በዚህ አጋጣሚ የፓይታጎረስ ፍልስፍና ወደ ጣሊያን በመስፋፋቱ የተነሳ በሌላ ስያሜው የጣሊያን ፍልስፍና በመባል የሚታወቀው። በዚህ ምክንያት እንግዲህ ሶቅራጥስ ላይ እንደደረሰው ወጣቶችን በማባለግ የሰው ሃይማኖት በመንካት የህዝብ ሞራድና ባህርን በማንቋሸሽ በሚል አልፎ አልፎ በወቅቱ ፈላሰዎች ላይ የሚፈጠሩ ክሶች መዋከብ ጀመረ። ከፖለቲከኞቹ ጫናው እየበረታ ሲሄድ ወይም የፓይታጎረስ ህሉና አደጋ ውስጥ እየገባ ሲሄድ ይህንን አጋጣሚ ጠብቆ የፓይታጎርስም የፍልስፍና ህይወት ታዋቂ ኑትሬስ እየሆነ ሲመጣ አደጋውም እንደዚያው የዚ ነው እየበዛ መጣ ማለት ነው። አንድ ቀን ካይሎን የሚባል ወጣት የፓይታጎርስ ተማሪ ለመሆን ሲጠይቅ ፓይታጎርስ ጥያቄውን ውድቅ አደረገው ነው የሚባለው። በዚህ የተበሳጨው ካይሎን ጸረ ፓይታጎረሲያን እንቅስቃሴ አደራጅቶ የፓይታጎርስን የፍልስፍና ትምህርት ቤት አቃጥለው በርካታ መንገም የፓይታጎረሲያን አካዳሚ ከበው ከቃጠሎ እያመልጠው የሚወጣውን ሰው ሁሉ እየቀሉ መግደል ጀመሩ። በዚህም ሚሊዮን የሚባለውን የፓይታጎርስ የቅርብ ተማሪ ሌሎች በርካታ ሰዎች ተገደሉ። እድል የቀናቸው የፓይታጎረስ ተማሪዎች አምልጠው ተበታተኑ። ይህን ተከትሎ ፓይታጎረስ ከክርቶ በመልቀቅ ሜታፖንቲየም በምትባል ከተማ ተሰዶ ሲኖር በቆይቶ በዚሁ የስደት ኑሮው የህይወቱ ፍጻሜ ሆነ። እንደሚባለው ከሆነ ፓይታጎረስ አሟሟቱ አሳዛኝ ፍጻሜ ያለው ነው። ህይወቱ ያለፈው በሜ ሜታፖንቲየም በሚገኝ አንድ ቤተ መቅደስ ውስጥ ተጠልሎ በሚኖርበት ወቅት በአጋጠመው ረሀብ ህይወቱ እንዳለፈ ይነገራል። የፓይታጎረስ ፍልስፍና በአብዛኛው ሃይማኖታዊና የሂሳብ ፍልስፍና ነው። ስለዚህ ሰፋ ያለ ፍልስፍና ያለው ፈላስፋ ስለሆነ ፍልስፍና የሚታየው በግልም እንደ ማህበረሰብ ወይም እንደ ሙድብ፣ እንደ ቡድን፣ እንደ ፍልስፍና ባህል ነው የሚታየው። እዚህ ላይ የምናየው እንግዲህ ጊዜ ለመቆጠብ ሲባል አጠር ግን አርግ ላይ የተወሰኑትን ፍልስፍና ብቻ ይሆናል ማለት ነው። ከፓይታጎረስ ፍልስፍናዎች የመጀመሪያው ሃይማኖታዊ ገጽታ ያለው ፍልስፍናው ከማትሞት ነፍስ ጋር የተገናኘው ነው። በፓይታጎረስ እና በተከታዮቹ እምነት ነፍስ አትሞትም ብለው ያምናሉ። የፓይታጎረሳያን የማትሞት ነፍስ ፍልስፍና ከተለያዩ ገጽታ አንጻር ማየት ጠቃሚ ነው። የመጀመሪያው ገጽታው ተደጋጋሚ ህልውና ነው የሚያሳየው ነው። በዚህ በተደጋጋሚ ህልውና መሰረት አዲስ ነገር የለም፣ ሁሉም ነገር የሚደጋገም ነው በተደጋጋሚ መኖር ነው ያለው የሚል አስተሳሰብ ነው። የማትሞት ነፍስ ፍልስፍና መሰረት አንድ ነፍስ የተለያየ ሰው ውስጥ ትኖራለች እንጂ የተለያየ ሰው ህይወት የለም የሚል አይነት እንድምታ ያለው ነው። አንድ ሰው ወይንም እንስሳ የተለያየ ህይወት የለውም፣ ምክንያቱም ያ ሰው ወይም እንስሳ አንድ ነፍስ ነው የሚኖረው የሚል ትርጉም ያለው ነው። እንግዲህ እንዲህ ካልን ሁሉም ሰው አንድ ነፍስ ነው የሚኖረው ማለት ነው። ይህ ሀሳብ አንድ ጥያቄ ያስነሳል የሚሉ ምሁራኖች አሉ። ነፍስ እራሷ ስንት ናት? በዚህ ሀሳብ መሰረት ካየ ነው ያለው አንድ ነፍስ ብቻ ነው የሚቀያየረው። ነፍስ የሚኖሩበት ነገር፣ ሰው ወይም እንስሳ ሊሆን ይችላል ነው ማለት ነው። እንዲህ ከሆነ ደግሞ ሁሉም ሰው አንድ ሰው ነው፣ ሁሉም እንስሳ አንድ እንስሳ ነው ማለት ነው። ምክንያቱም አንድ ሰው ነው አንድ ነፍስ ነው ያለው ካልን ይቺ ነፍስ ናት የተለያየ ሰዎች ላይ የምትገባው። ስለዚህ እሷ የምትገባበት ሰው የተለያየ፣ እንስሳ ደግሞ ያው አንድ ነው በሚል ነው የሚያዘው። ነገር ግን ይህንን እንዳንቀበል የሚያደርገን ሌላ ሀሳብ አለ። በፓይታጎራስ ሀሳብ ላይ ነፍስ የምትገባው በተለያዩ ሰዎችና እንስሳቶች ውስጥ እንደሆነ ያሳያል። ስለዚህ ብዙ ሰዎችና እንስሳቶች አሉ ማለት ነው። እንደዚህ ከሆነ ደግሞ ነፍስ ብዙ ሆኖ ነገር ግን ብዙ ነፍሶች ወደ ብዙ ሰዎችና እንስሳቶች ውስጥ ይገባሉ በሚል መውሰድ እንችላለን። እዚህ ላይ ሁለቱ መከራከሪያ ሀሳቦች በፍልስፍናው ላይ ይነሳሉ። ሌላው የፓይታጎረስ የማትሞት ነፍስ ሀሳብ ገጽታ ማስታወስ የሚባለው እና ማንነት መድገም ነው። ማንነት መድገም አንድ ሰው በተለያየ ጊዜ የነበሩ የተለያዩ ሰዎችን ማንነት ሲኖር ነው። ይህ ሰው ብዙም ነው አንድም ሰው ነው። ለፓይታጎረስ የህይወት ክስተቶችና ሰዎች ማንነትም ተደጋጋሚ ናቸው። ከዚህ ጋር የሚገናኘው ማስታወስ የሚባለው ነው። ማስታወስ እንግዲህ እኛ በተለምዶ የምናውቀው የአንድ ሰው ያለፈ ህይወትን ሲያስታውስ ነው። ለምሳሌ እኔ ዛሬ አርባ ዓመቴ ቢሆን የልጅነት ህይወቴን የመሳሰሉትን ወደ ኋላ ላስታውስ እችላለሁ። ይሄ ተራው የማስታወስ ነው። የፓይታጎረስ ማስታወስ ግን እንደዚህ አይደለም። ማስታወስ የተባለው በተለያየ ጊዜ ቦታና የሚኖር ሰው ህይወት እንደነበር አድርጎ መኖር ነው። ይሄ ማስታወስ የሌላውን ሰው የህይወት ውጣውረድ በራስ ላይ እንደሆነ አድርጎ የሚፈጠር ስሜት ነው። ይህ ማንነትም መድገም ሊሆን ይችላል። ማንነት መድገም የሌላ ሰው ማንነት ሆኖ በድጋሚ መኖር ነው። ፓይታጎር ራሱ የኖረው የሌላ ሰው ማንነት ነው። ፓይታጎረስ ራሱ የተለያዩ ሰዎች ማንነትም እንደኖረ ይነገራል። ይህ ማስታወስ የሚባለው በተለይ ዲጃቡ የሚለውን ኮንሰፕት የሚያውቁ ሰዎች ለመረዳት ቀላል ነው። ከዲጃቡ ጋር ተመሳሳይ ነው። ለምሳሌ ፓይታጎረስ ራሱ የብዙ ሰዎችን ሆኖ እንደኖረ ሲያስተምር ለ ተከታዮቹ መጀመሪያ አታሊደስ የሚባል ሰው ሆኖ እንደተወለደ ሲወለድ ከዚያም ሲያደገ ሲሄድ ማኒለስ የሚባል ሰው እንደሆነ ቀጥሎ ዩፎርቦስን ወዘተ ሆኖ እንግዲህ በግሪክ አፈታሪክ ጀግናም ጥበበኛም የሚባሉ ሰዎችን ተራ በተራ እየጠራ እነሱን ሆኖ እንደኖረ በመጨረሻ ፓይታጎረስ ሆኖ እንደመጣ ይነግራቸው ነበረ። በዚህ መሰረት ፓይታጎረስ የኖረው የብዙ ሰዎችን ማንነት በመድገም ነው። ማንነት ማንነት ከተመደገመ ደግሞ አዲስ ነገር የለም። ስለዚህ ብዙ ሰዎች የኖሩት አንድን ነፍስ ነው ማለት ነው ወደሚለው ያመራናል። ሌላው ጉዳይ ማንነት መድገም ከማስታወስ ጋር በእጅጉ የሚገናኝ ነው። ማስታወስ ቅድም እንዳልነው ከዲጃቩ ጋር የሚገናኝ ነው። ማስታወስ እንግዲህ አንድ ሰው ያለፈው ህይወቱን ማስታወስ ሳይሆን የሌላ ሰው የኖረው ለምሳሌ እኔ በ13ተኛ ክፍለ ዘመን እንግሊዝ ውስጥ የኖረ እንግሊዛዊ ህይወት እንደ ራሴ አድርጌ ከነ ጂኦግራፊ አቀማመጡ ካሳለፈው ከመገላው ሊሆን ይችላል። ዲቴሉን ጨምሮ ፊል እያደረኩኝ ዛሬ ላይ ልኖር እችላለሁ። ስለዚ ኮኔክሽን አለ በፓስትና በዛሬ ሆኔ መካከል። ይህንን ነው እንግድን ዲጃቩ ወይንም የፓይታጎረስ ማስታወስ ማለት ነው። ይህ ሁሉ እንግዲህ የማትሞት ነፍስ ላይ የሚያመሰረት ነው። አንደኛ የሆነች ነፍስ አስራ ሦስተኛው ክፍለ ዘመን የሞተ ሰው ነፍስ ዛሬ እኔ ልኖራት ትችላለሁ። ያቺ ነፍስ ያው በሶቅራጥስም በፕሌቶ ሚሞር የተሸከማ ስለምትመጣ የዛኛውን ሰው ህይወት ፊል እያደረኩ እኖራለሁ የሚል ትርጉም አለው። እዚህች ነፍስ ላይ የተመሰረተው የፓይታጎራሲያን ፍልስፍና ለነፍስ የሰጠው ትርጉም ግን ትንሽ ለየት ያለና አነጋጋሪ ነው። ከፍልስፍናቸው ጋር ኮንሲስተንት የሚጎለው ይመስላል። በግሪካውያን ዘንድ እንግዲህ ነፍስ የተለያየ ባህሪ ነው የተሰጣት። በፓይታጎሪያሳያን ነፍስ ማለት አንዳንድ ፓይታጎሪያን እንደሚሉት ብናኛ አቧራ ናት የሚል እምነት እንዳላቸው ይናገሩ እንደነበረ ይነገራል። ዞሮ ዞሮ የማትሞት ነፍስ ዋናው የፓይታጎረሰ ፍልስፍና ነው። ከዚ ጋር ተገናኝቶ እንግዲህ ሃይማኖታዊ ፕራክቲስ ልምምዶች፣ ትእዛዛት፣ አምልኮች አላቸው። ከዚ ጋ ተያይዞ እንግዲህ የኢጣሊያ ፍልስፍና በሚል የሚታወቀው የፓይታጎረሰያን ማህበረሰብ አኮምሳት ኮይ እና ማቴማቲኮ በሚል ለሁለት እንደሚከፈል ተነግሮናል፣ ከተለያዩ ማስረጃዎች። የማህበረሰቡ በሁለት መከፈል ተከትሎም ፓይታጎረስም ፍልስፍናው እንዲሁ በሁለት ተከፍሎ እንደነበረ የክፍፍሉ መነሻ የተለያዩ ምክንያቶች ናቸው። የሁለቱ ጎራዎች ስያሜ የሚሰጠው የትርጉሙ ስሜት የክፍፍሉ መነሻ ሃይማኖታዊና ሳይንሳዊ መሆኑን ፍንጭ የሚሰጥ ነገር እንዳለው ይናገራሉ። አኮምሳት ቆይ የሚባለው ስያሜ የመጣው አኮምሳታ ከሚለው ቃል ሲሆን፣ ትርጉሙም የሚደመጡ ነገሮች ማለት ነው። ይሄ ፍልስፍና ሃይማኖትን ፍልስፍናውንም ሃይማኖት ያደርጋል። በዚህ መሰረት ተከታዩ የራሱን ፍልስፍና ይዞ አይመጣም የራሱን ፍልስፍና ከፈጠረ ስተት ተደርጎ ይወሰዳል። ማቴማቲክ ማለት ደግሞ የሚጠኑ ነገሮች ማለት ነው። ይሄ ደግሞ ሳይንስ ነው። እዚህ ላይ ተከታዩ የራሱን ፍልስፍና ይዞ ሊመጣ ይችላል። ስለዚህ የአኮምሳቲኮዊ ስያሜ ከሃይማኖት ስሜት ከወሰድ ነው የሚደመጡ ነገሮች ማለት የፓይታጎረስ ፍልስፍና ስብከት ይሆናል ማለት ነው። የማቴማቲኮዊ ስያሜ በሳይንስ ስሜት ከወሰድ ነው የሚጠኑ ነገሮች በማለት ነው። እንግዲህ የፓይታጎረስ ማህበረሰብ ፓይታጎረስን በዚህ መልኩ እየተነተኑት ስለመጡ በአንደኛው ገጽታው ሳይንቲስት ነው፣ በሌላኛው ገጽታው ደግሞ ፓይታጎረስ የሚታየው እንደ ኢየሱስ ወይም እንደሌላ ሌላ ነቢያቶች ነብይ ተደርጎ ነው። በሌላ በኩል በፓይታጎረስ ቴትራካይተስ የሚባል ፍልስፍና አለ። ቴትራካይተስ ፓይታጎራውያን የዓለም አፈጣጠርን በቁጥር እና በምስል የገለጹበት የሂሳብ ፍልስፍና ነው። በፍልስፍና ደረጃ ካየ ነው ቴትራካይተስ የፓይታጎረስ የህውደት ፍልስፍና መገለጫ ከሆኑ ሀሳቦች መካከል አንዱ ነው። ፓይታጎረስም እንደ ሄራክልተስ የውህደት ፍልስፍና አለው። እዚህ ፓይታጎረስ ጋር ሃርመኒ ተብሎ ነው የተገለጸው፣ ይሄ ውህደት ፍልስፍና። ቴትራካይሰት ግን የመጀመሪያዎቹ አራት ተከታታይ ቁጥሮ ሲደመሩ፣ ሲዋሃዱ ማለት ነው፣ ሃርመናይዝ ሲሆኑ የሚፈጥሩት ፍጹማዊ ቁጥር አስር ነው የሚል እምነት አላቸው። ይሄም አንድ ሲደመር ሁለት ሲደመር ሶስት ሲደመር አራት ሲደመሩ፣ እነዚህ የመጀመሪያዎቹ አስር ይሆናሉ። ይህ ቁጥር ቴትራካይተስ ወይም የሚቆጠር ውህደት ተብሎ ሲጠራ ትርጉሙ ምን ጊዜ የሚቀጥል አፈጣጠርን የሚወክል ነው። በሌላ አነጋገር ቴትራካይተስ ዘላለም የሆኑ ነገሮች ምንጭ ተደርጎ ይወሰዳል። በምስል ሲገለጽ ከላይ ከታች በዶት መልኩ የተቀመጠው ነው። በስያሜ ደረጃ ይህ ምስል ቴትራካይተስ ነው። የምታዩት ምስል ምስሉ ሃይማኖታዊ ቃለ መሃላ የሚፈጽሙበት ነው ተብሎ ይታመናል። ምስሉ የሚለው እንግዲህ አንድ ሲደመር ሁለት ሲደመር ሶስት ሲደመር አራት እኩል ነውና አስር ነው። በሶስቱ ማቅጣጫ ያሉት ነጥቦች አራት ናቸው። አራት መሆናቸው አንዱ ለሶስት አራትን የሚወክል መሆናቸው ነው የሚያሳይ ነው። በደሞ ሮዙ ሲወድሰዱ ወይም ሲቆጠሩ አጠቃላይ አስር ናቸው። ከፓይታጎረስ እምነት አንጻር አስር ቁጥር መሰረታዊ ቁጥር ነው። በሌሎች ፍልስፍናዎች አስር ቁጥር የተለያዩ ልብታ ሊኖረ ይችላል። አስር ከአንድ እስከ ዘጠኝ ያሉት ተጠናቀው አዲስ የቁጥር ጅማሬ መነሻ ነው። ከዛ በኋላ ነው እየተጋገመ የሚሄደው። ለዛ ነው ዘላለማዊ የተባለው ተብሎ ነው የሚታመነው። ፓይታጎረስ በጣም ሰፊ ፍልስፍና ያለው ነው። አንደኛ ትልቅ የፍልስፍና መስመር የገነባ ፈላስፋ ነው። በእርግጥ ፍልስፍናዎቹ ራሱ አልጻፈውም ተከታዮቹ ናቸው የጻፉት። ሆኖም ግን እንዲህ አስተምሮናል እንዲህ ነግሮናል ብሎ ስለጻፉ የፓይታጎረስ ፍልስፍና ተደርጎ ነው የሚወሰደው። ሰፊ ፍልስፍና ስላለው እዚህ ላይ ሁሉንም ማየት አልቻልኩም። ሌላ ፕሮግራም መስራት ይቻላል። ነገር ግን ለማጠቃለል ያህል ፓይታጎረስ ሁለት አይነት ፍልስፍና እንዳሉት መረዳት እንችላለን። የመጀመሪያው ሃይማኖታዊ ነው። ከዚህ ከአምልኮ ከጾም ከመሳሰሉት ጋር የሚገናኘው ሲሆን ይሄ ሃይማኖታዊ ፍልስፍና ተጽዕኖ ያለ የጎላበት ነው። ሁለተኛው የሳይንስ ነው። በተለይ በጂኦሜትሪ በጣም የሚደነቅ ነው። ምልክቶቹን፣ ቁጥሮቹን ማኖፖሌት በማድረግ ይሄ ከፓተርን ፍልስፍና ጋር የሚገናኝ ማለት ነው። የአስትሮኖሚም አስትሮኖሚም የዓለም አፈጣጠርን በሚመለከት የራሱ ትንታኔ ያለው ፈላስፋ ነው። ስለዚህ ይህንን ፈላስፋ የተቀሩትን ፍልስፍናዎች ሌላ ጊዜ ለማየት ቃል እየገባሁ ለአሁኑ በዚሁ አጠናቅቃለሁ። አመሰግናለሁ።